እንግዲህ ይቅርታ ልጠይቅ ሀይሚ ቤት መጣ። አጥፍቻለሁ፣ በጣም ይቅርታ እንደዚህ ማድረጌ አግባብ አልነበረም፣ ብሎ ይቅርታ ልጠይቃቸው ቴዲ ወደ ሀይሚ ቤት መጣ። ወይም የሚቅርታ አደረገችለት። ሰላም ሰላም፣ ውድ ተመልካቾቼ በያላችሁበት ሰላማችሁ ብዙ ትበልልኝ። እንዴት እንዴት አላችሁ? ሁሉ ሰላም ሁሉ መልካም ነው። እኔ ጋ እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም ነው። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳብ አስተያየቶቻችሁን በኮመንት ላይ እያስቀመጣችሁ አበረታቱኝ ይላችኋለሁ። እንግዲህ ዛሬ በሀይሚ የቤት አዲስ ነገር ተፈጥሯል። በአዲስ ቪዲዮ ወጥቼ እላችኋለሁ። እንግዲህ ቴዲ በድጋሚ መጥ እኔ አጥፍቻለው፣ ልክ አይደለሁም። እንግዲህ በእኔ ምክንያት ለሀይሚም ያለ ስሟ ስም ተሰጥቷታልና ስለዚህ ይቅርታ መጠየቅ ይፈልጋለሁ። ሄኖክ ወደ እነሱ ውሰድ ብለው እንግዲህ ቴዲ በአዲስ እንግዲህ መጥቶላቸው ይቅርታ ጠይቋል ማለት ነው። ታዲያ ምን ይፈጠራል የሚለውን ነገር አብረን በቪዲዮ የምናይ ይሆናል። እናንተም ሀሳብ አስተቶቻችሁን በኮሜንት ላይ አስቀምጡ። ቴዲ ያደረገው ነገር ልክ ነው ወይስ አይደለም? እኔ ያደረጉት ለሀይሚ ይሻላል የሚለውን ነገር ነው። በዛ ሰዓት ላይ ሀይሚ አሟት ነበር፣ ራሷ አንስተ ነበረ። በዛ ምክንያት ነው የመጣሁት እሱ ደግሞ ወደ ቤት በመጣ ጊዜ ላይ ስቆጣና ስጮህባት በዛ ምክንያት ነው። እል ይዞኝ ነው ይህንን ሁሉ ነገር እያደረግኩት ብለው ቴዲን እንግዲህ እውነቱን ተናግረዋል ማለት ነው። እና ታዲያ ቴዲ ወደ ቤት ሲመጣ ምን ሊፈጠር ይችላል የሚለውን ነገር አብረን የምንመለከት ይሆናል ማለት ነው። ወደ ቪዲዮ ይወስዳችኋለሁ። እስከዛው ግን ቪዲዮን ከወደዳችሁ ላይክ እያደረጋችሁ አበረታቱኝ ይላችኋለሁ። ወደ ቪዲዮ ስላት ምናምን

እውነተኛ ስሜት የሌለው ስለመሰለኝ ነበረ ከልሆንሽ ሆኜ አንቺን ደስተኛ ማድረግ ፈልጌ ነበረ እኮ ታዲያ አንተ ለምን ችክትላለ ለምን ቀን ጋር ተገባገቡትኝ ምክንያቱም በሰዓቱ እኔ የመጣሁትኝ ለአደርሳት ነው የመጣሁትኝ ለአደርሳት ስመጥቼ ደግሞ አጋጣሚ ስታገኘን አንተ ሌላ ነገር ነው ያሰብኩ ስትችሁባት ሌላ ነገር እሷን አልረዳት ስትል እኔ ሌላ ነገር ነው እያሰብኩ ነበር እኔ አሁን ከልብህ ነው ብዬ አምኜ ባንዴ ለመቀበል ሄኖክ እውነት ለመናገር ይከብዳል አደለም እንደዛ ብዙ ያለው ምን እንደሚሉ አላውቅም፣ ግን ይቅርታ መጠየቅ ፈልጋለሁ ሲለኝ ደግሞ ማንኛውም ሰው ይቅርታ ካለ ግን እነሱ ነው የምንላሹ ብያለስምልሽ አይመስለኝም ነበረ ቡሩኬ፣ አንቺን እንደሚጨኩንች ነበር ማስበው ቡሩኬ፣ እንደማይገባች ነበር ማስበው ለጸብ ነበረ ምንፈላለግ ነበረውና ፈልጋቸዋለሁ ምናምን ስለው፣ ያው ስንገናኝ እሱም አለምንም፣ ያው ያለውን ነገር ሳስረድውነ የተቀበለኝ ነው። ከመጀመሪያው የሆነ ክፋት ያለብኝ ወይ ሌላ ነገር ተንኮል፣ ማሰብ ታማን ያገኝማስ ሌላ ነገር ማድረግ፣ ሌላ ነገር ውስጥም መግባት አይችል ነበር። ሰላም፣ ሰላም፣ ቤተሰብ እንዴት ናቸው? እኔ ያለው እዚያ ሰላም ሚነቅ እንኳን ደህና መጣህ እንግዲህ ሄኖክ እና ቴዲ ዛሬ ይገናኛሉ። እንግዲህ ሄኖክ ሀይሚ ጋ እና ሀይሚ እና ብሩኬ ያሉበት የሚወስዳቸው ማለት ነው። እንግዲህ ይቅርታ እንጠይቀውም በሄኖክ በኩል ነው። ደውሎ ሄኖክን አገናኘኝ ብሎ ቴዲ የመጣው ማለት ነው። እንግዲህ ያው እነሱ ድራማ ብለው ጀምሮ ነበሩ፣ ግን ያው እንደ ጀመሩት አልሆነላቸውም ማለት ነው። እንዲህ ተመልካቾቼ ታዲያ ሄኖክና ቴዲ ሲገናኙ ምን ሊፈጠር ይችላል? የሚለውን ነገር በቪዲዮ የምንመለከት ይሆናል ማለት ነው። ውድ ተመልካቾች እናንተም ደግሞ ሀሳብ አስተያየቶቻችሁን እና የተሰማችሁን ላይክ ሼር፣ ሰብስክራይብ እያደረጋችሁ በኮመንት ላይ አስቀምጡልኝ ማለት ነው። እንግዲህ ቴዲ ያደረገው ነገር ልክ ነው ወይስ አይደለም የሚለውን ነገር ቴዲ እንግዲህ በዛ ሰዓት ላይ እሱ ትክክል መስሎት የታየውን ነገር ነው። እኔ ያደረጉትኝ አንደኛ ነገር ብሩኬ ሀይሚን የሚጎዳት መስሎኝ ነው ያገኘሁት ብለው እንግዲህ ተናግሯል። ሄኖክም አሁንም ነገር ልትፈጠር ነው ወይ የምትመጣው ብሎ ሲጠይቀው እኔ ነገር ነገር ፈልጌ አይደለም ይቅርታ ልጠይቃቸው ፈልጌ ነው እንጂ ነገር ፈልጌ አይደለም፣ ነገርም ጸብም የሚፈልግ ሰው አይደለሁም ብለው እንግዲህ ቴድም ራሱን ግልጽ አድርጎ እውነቱን ያለውን ነገር ተናግሯል ማለት ነው። እንግዲህ የነገሮቹ ማብቂያውና ፍጻሜው አግኝተዋል። ያው ድራማቸው መቋጫውን አግኝተዋል ማለት ነው። እንግዲህ ውድ ተመልካቾቼ ዛሬ እንግዲህ ወደ ሀይሚ ቤት ሲሄድ ምን ሊፈጠር ይችላል? ሀይሚና ቡሩኬ ሊቀበሉት ይችላሉ ወይ የሚለውን ነገር አብረን የምንመለከት ይሆናል ማለት ነው። እናንተ እስከዛው ግን ቪዲዮን ከወደዳችሁ ላይክ እያደረጋችሁ ሀሳብ አስተያየቶቻችሁን ፈታዘና እያላችሁ ኮመንት ላይ አስቀምጡኝ፣ አበረታቱኝ ማለት ነው። ውድ የሀገሬ ልጆች ኢትዮጵያዊነት እንግዲህ ውድ ተመልካቾቼ፣ ያው እራሱ ያወኩት አሁን ቪዲዮዋችሁን እያዩ ስመጣ እና አንተንም በማይሆን መልኩ ውስዬ አግሬሲቭ እንድትሆን አድርጌሃለሁ። አንተንም ይቅርታ መታየት እፈልጋለሁ። ሀይሚንም ያለ ስምሽት ማሰብ ትችይሻለሁ። ያው ከእኔ ጋር ምንም ግንኙነት ሳይኖርሽ ሰው ሌላ ነገር እንዲያስብ አድርጌሻለሁ። አንቺ ይቅርታ መጠየቅ እፈልጋለሁ ፈልጋለሁ። ይህንን ያው ቅድም ይቅርታ ጠይቄያለሁ፣ ይህን ተቀብሎኛል። የእናንተም ፋሚሊ ደግሞ ይቅርታ መጠየቅ እፈልጋለሁ። ያው እኔ ቁጭ ብዬ እናንተን ቪዲዮ ሳይ ነገሮች እየገቡኝ የመጡት እና ወጣትነትም አለ በመረዳዳት መቻል አለብን። እኔ የመጣሁት በይቅርታ ነውእንገቶነግንግራ ያባኛ ክስ ነው ታይ ይቅርታ ማድረግ ወይም ያለማድረግ ጉዳይ ሳይሆን፣ እኔ አዲስ ነገር ስለሆነብኝ እንጂ እኔም ታ እኔ ስጀምር ልደባደብ ነበር። የተዘጋጁ እውነት ነው እንዳልከው ያለ ስሜ ስም ተሰጥቶኛል። ብሩኬም ደግሞ እንደዛ ከሌጋ ብዙ ነገሮች ል ውስጥ ገብ ችግር ውስጥ ላ ሊገባ ይችል ነበር አንፈስ ነገር አደለ ችግር ውስጥ ሊገባ ይችል ነበረና ብቻ እንደዚህ ቀላል የሚመስሉ ነገሮች ግን ከባድ ነገር ይፈጥራሉ። አደለ ይኑ እና እኔ ደግሞ በሰአቱ

እንግዲህ ሀይሚም እንዳላችሁና እንደሰማችሁት እንደሰማችሁት ያው አዲስ ነገር ሆኖብኛል። ይህንን ነገር አልጠበቅኩም። እውነት ነው፣ ያለ ስሜ ስም ተሰጥቶኛል። በዛ ምክንያት ብሩኬም፣ ከአንተ ጋር የሆነ ነገር ብፈጠር ትልቅ ችግር ይፈጠር ነበረ በመካከላችን ላይ። አንተ ግን ለራስህ ልክ የመሰለውን ነገር ነው ያደረከው። ያው እኔን እንደ መርዳትም ያህል ያደረግከው እንደዛ ነው፣ ግን አይደለም። እንደዛ መሆን አልነበረበትም። ብላ እንግዲህ ሀይሚም የሚገባትን ያው የተሰማትን ስሜቷን ለቴዲ ሼር አድርጋለች ማለት ነው። ቴዲ ደግሞ እኔ ምንም ነገር ፈልጌ አይደለም የመጣሁት ይቅርታ ልጠይቃችሁ ነው የመጣሁት ብሎ እንግዲህ ቴዲም ያለውን ነገር ተናግረዋል ማለት ነው። እንግዲህ ቡሩኬ በዛ ሰዓት ስናደድና አንቺን እንደዛ ሲያደርግሽ ነው አንቺ አሞሽ ነበረ። እንግዲህ በዛ ሰዓት ሌላ ነገር ማድረግ ቢፈልግ ኑሮ ሌላ ማድረግ ሌላ ነገር ማድረግ ይችል ነበረ ግን ይሁን እንጂ ያው አንቺ አሞሽ ስለነበረ እኔ እህት አለኝ ልክ እንደ እህት ነው ያየሁት ብሎ እንግዲህ ቴድን የተሰማውንና ያው የደረሰበትን ነገር ሁሉ ሼር አድርጓቸው ይቅርታ ጠይቋቸዋል፣ ማለት ነው ቡሩኬና ሀይሚ እንግዲህ ያው ነገሩ እኛ አልጠበቀንም ነበረ በእንደዚህ አይነት መልክ ይመጣል ብለን አልጠበቅንም ነበረ። ግን ድንገት ስትመጣ በጣም ግራ ገብቶናል ብለው እንግዲህ እያወሩ ይገኛሉ። ብሩኬም ደግሞ እንዴት አንተ እኮ ከእኔ ጋር እየተደባደብክ ነበረ ልትደባደቡላ ደርሰክ ነበረ፣ እንዴት አሁን በዚህ ሰዓት ላይ መጥተህ ይቅርታ ትጠይቃለህ ብለው ብሩኬም እንግዲህ ያው በሀሳብ ውስጥ ገብቷል ማለት ነው። እንግዲህ ያው ቴዲም እኔ በዛ ሰዓት ላይ እሷን የምትጎዳት እንጂ የመሰለኝ ከእሷ ጋር አብረህ እንደዚህ ለእሷ የምትሆን ሰው አልመሰለኝም ነበረ፣ ለዛ ነው እኔም እልህ ውስጥ የገባሁት ብሎ ቴዲም ያለውን ነገር አብራርቶ አስረድቷቸዋል። እንግዲህ እኔ ከመጀመሪያ አላወቅኩም ነበረ፣ ግን ቪዲዮችሁን ሳይ ያው አንተ ለሀይሚ እንደምታስፈልግ ሀይሚ ከብሩኬ ጋር ሆነ ነው ደስተኛ መሆን የምትችለው ብዬ አስቤ ነው ዛሬ የመጣሁት ብለው እንግዲህ ቴዲም ሀሳቡን ሼር እያደረገ ነው ማለት ነው። ታዲያ አሁን የቴዲን ይቅርታ ብሩኬና ሀይሚ ይቀበላሉ ወይስ አይቀበሉም የሚለውን ነገር ደግሞ በቪዲዮ የምንመለከት ይሆናል። እናንተ ደግሞ እስከዚያው ላይክ፣ ሼር፣ ሰብስክራይብ

ሳገኘው እንኳን ሆነ ማየ ፊት አለ እሱ ላይ ከአይምሮ አይጠፋም፣ ታውቃለህ። በቃ እኔ ተዘጋጅችን ሁሌ የምጠብቀው በቃ እኔ ተዘጋጅችን ሁሌ የምጠብቀው እንግዲህ ለይቅርታው ችግር የለም። እንግዲህ የዛ ሰዓት የደረሰው ነገር ግራ ገብቶኝ ነው ድንገትም ሆኖብኝ ነው እንጂ ለይቅርታው እንኳን ችግር የለም ብሎ ብሩኬም እንግዲህ እያወራ ይገኛል ማለት ነው። እኔ እሱን ሳገኘው የማየው ፊት አለኝ። የዛን ቀን ፊት ነው የሚያየው ስለዚህ እኔ ሲወጣም ሲገባም ተዘጋጅች ነው የምጠብቀው። እሱን ባገኘሁበት ለድብድብ ማለት ነው፣ ለድብድብ፣ በንግግር ለመፍታት ሳይሆን ቡሩኬ ሁሌም በድብድብ ስለሚያምን ለድብድብ ነው እንግዲህ ተዘጋጅቶ የምጠብቀው ማለት ነው። እና ውድ ተመልካቾቼ፣ ታዲያ ይቅርታቸውን ይቀበላል ወይስ ያው አይቀበሉም? ቴዲ ዛሬ ይቅርታ ልጠይቃቸው መጥቷል። እንግዲህ ይቅርታቸውን ይቀበላሉ ወይስ እንዲሁም ጥያቄ እየጠየቀ እያመላለሱ ይቀራሉ የሚለውን ነገር እስቲ በቪዲዮ የምናየው ይሆናል። ወደ ቪዲዮ ለማትክነቋንኩ ቪዲዮችን ሳይነኩ ነገሮች እየገቡኝ የመጡት እንጂ ድንገት ነው ሁላ የመጣሁትኝ። በሰዓቱ ድንገት ነው ያደረስኳትኝ እና ብዙም አልቆየሁም እኮ ልወጣ ስል ነው ደግሞ አንተ የመጣኸው። እና መታ ሌላ ነገር ስጭው ምናምን ምናምን እንዲሁም የመሰለኝ ከአንተ ጋር ስልክ አውርታ ምናምን ቤት ሂጅ። የተረደሁት ከአንተ ጋር ስልክ አውርታ ምናምን መንገድ ላይ ወርቃ ነው ያገኟትና የሆነ ከአንተ ጋር ተጣጣ እንደዚያ የሆነች ስለመሰለኝ የሆነ ልጅ በሕይወት ውስጥ አግሬሲቭ እንድትሆን የሚያረጋት በሽተኛ እንድትሆን የሚያረጋት እሱ ነው ወይ ብዬ እያሰብኩ ስለነበር እሷን ለመርዳት እንግዲህ እኔ በዛ ሰዓት ላይ መንገድ ላይ ወድቃሻ አገኛት። በዛ ሰዓት ላይ አንተ ያናድድሃት፣ ወይም ከአንተ ጋር ተነጋግራ አንተ ተጋጭተ፣ ወይም አንተ ጮኸባት፣ ተቆጥተባት እንግዲህ አንተ በሷ ላይ ተጽዕኖ እየፈጠርክ መስሎኝ ነው። እንደዚህ አይነት ነገር ላስቤ ቻልኩት እንጂ እኔ እንደዚህ አይነት ተቀራረብ ተቀራርባችሁ እንደሚትኖሩ ወይም እንደዚህ ጥልቅ ያልክ ጓደኛ መሆንክን አውቅ አልነበረም። እኔ በዛ ሰዓት መጥቼ ራሱ ብዙም አልቆየውም፣ ቤት አድርሼ ሊወጣ ስል ነው የመጣከው። ከዛ በኋላ ስትጮህና ስትቆጣ ነው እኔም ተናድጄ ያወራሁክም የተቆጣውክም እንግዲህ ወደዛም ልደርስ የቻልኩት፣ ብለው እንግዲህ ቤት እንኳን አስብ ያለው ቤት እንኳን ሳስበው እንግዲህ ከሱ ጋር ተጋጭተ ነው ከሱ ጋር ተጣልተ ነው እንደዚህ የሆነችው በቃ ይሄ ልጅ እሷን ይጎዳታል ብዬ ስላሰብኩ ነው ብለው፣ እንግዲህ ቴዲም የተሰማውንና ያለውን የራሱን ሀሳቡን ሼር አድርጓሉ ማለት ነው። እንግዲህ በድጋሚ ይቅርታ እየጠየቃቸው ይገኛል። ብሩኬም እንግዲህ የተሰማውን ነገር እያወራ ነው ማለት ነው። ተመልካቾች ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። በአዲስ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬ ሀይሚና ብሩኬ ለቴዲ ቅርታ አድርጎላታል ማለት ነው። ይቅርታ ተባብሏሉ። ነገሮቹ ማብቂያውን አግኝተው እንግዲህ ማብቂያው ተበጃጅቷል ማለት ነው። መልካም ጊዜ። እንደዚህ አይነት ካለበ ነበር እና ዛሬ መተውት ላይ ይቅርታ ነው። ሀይሚንም ቢሆን ያለ ስሚሽ ስማሰት ትችሻለው ከኔ ጋር ምንም ሳይኖርሽ እንዳለሽ አርጌ ሰው እንዲያስብ አድርጌለው። ብሩክን ለማናደድ ነበር በሰዓቱ ይ ያረኩትኝ። ሀይሚን በመጀመሪያ ይቅርታ። ከምንም በላይ ተጎጂ አንቺ ነሽ። ብሩኬ እምነት እንዳይኖረው ተረጋግተሽ ሲወትሽ እንዳት መሪ ያረኩትኝ